በስተመጨረሻም የኦርቶዶክሳውያኑ የዘመናት ጩኸት ተሰማ። ጉዳዩ ከአንዳንዶች ዘንድ ተቃውሞን እያስነሳ ይገኛል። ከበሮ፣ ጽናጽል፣ መቋሚያ ንብረቶቻቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሆነው ተመዝግበዋል። ይህንን የተቃወሙት እነማን ናቸው? ቤተ ክርስቲያንስ ስለዚህ ጉዳይ ምናለች? ስለሚለው በስፋት እናስደምጣል። የመስቀል በዓል የጣኦት በዓል ነው ያለው ግለሰብ በፍርድ ቤት በነፃ መሰናበቱን ተከትሎ ከባድ ቁጣ ተነስተዋል። እኚህን መረጃዎች በዝርዝር መረጃችን በስፋት የምናስደምጣቸው ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ ኦርቶዶክሳውያን፣ በዚህ ቻናል ላይ የተለያዩ ወቅታዊና አነጋጋሪ የሆኑ ሃይማኖታዊ መረጃዎችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም ቪዲዮን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። ከቤተ ክርስቲያኗ ከበሮ ጽናጽንና መቋሚያ ጋር በተያዘ ጥብቅ መረጃ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከአንድ ሺህ ዘመናት በላይ በመገልገል ላይ የምትገኝባቸውን ቅዱሳን መጽሐፍት ነዋይተ ቅዱሳት ዜማና፣ የመዝሙር መገልገያ መሳሪያዎች እንዲሁም ሌሎች ለመንፈሳዊ አገልግሎቶቿ የምትጠቀምባቸውን ተጨማሪ ንብረቶቿን በህጋዊ ባለቤትነት ትጠቀምባቸው ዘንድ ለመንግስታዊ የኢትዮጵያ አምራ የአእምሯዊ ንብረት ባለስልጣን በማቅረብ ላይ ያለችው ተገቢ ጥያቄ ፍሬን እያፈራ ይገኛል። በትላንትና ዕለት የባለስልጣን መስሪያ ቤቱ ለቤተክርስቲያኒቷ ከበሮ፣ ጽናጽል፣ መቋሚያና ከአስር በላይ ቅዱሳት መጻሕፍትን በቅጂና ተዛማጅ መብቶች ስራ ተመዝግበው ከሚያዝያ 3 ቀን 2017 ዓ ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምራዊ ንብረት መሆናቸውንም አረጋግጧል። ከዚህ ቀደምም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተመጻሕፍት በመዘክር መምሪያ በአምራይ ንብረት አብይ ኮሚቴ አማካኝነት በርካታ የቤተ ክርስቲያን ንብረቶች ተመዝግበው እውቅና ማግኘታቸውን የመምሪያው ኃላፊ ገልጸዋል። ይህ የዘመናት ቁጭት፣ የዘመናት ጥያቄ በመሆን በተለይ ከምዕመናኑ ወደ ቅዱስ ሲኖዶስ እና ወደ ጠቅላይ ቤተ ክነቱ እንዲሁም ወደ ቤተ ክርስቲያኒቷ የሊቃውንት ጉባኤ አባላት ለዘመናት ሲወረወር የነበረ ሲሆን ዘግየት ብሎም ቢሆን ከሁሉም ወገን አውንታዊ ድጋፍ በማግኘቱ ይኸው ፈሪዞ ፍሬ አፍርቶ ለመታየት በቅቷልም ብለዋል። የዚህ ህጋዊ አካሄድ ተጠቃሚዎችም ሀገር፣ ቤተ ክርስቲያን ምእመናን ናቸው። በተለይ በቤተ እምነት መካከል ሊፈጠሩ የሚችሉ የይገባኛል ወይም የባለቤትነት ጥያቄዎችን በህግ አግባብና በስርዓት የመለሰ ስለሆነ የእምነት ተቋማት በማወቅ የሚሆን ባለማወቅ የሌላውን ቤተ እምነት አእምሯዊ ንብረት ውጤት የሆኑ የመዝሙርና የአምልኮ መገልገያዎችን ለማወቅና ለመለየት መንገድ ይከፍታል። ግጭትና አላስፈላጊ የጎንዮሽ መተነኳኩሶችም እንዲሁም መበሻሸቆችን ያርቃልም ፈጽሞም ያስቀል ይቀራል። ሌሎችም ቤተ እምነቶች የራሳቸው የሆኑ የአእምሯዊ ንብረት ውጤቶችን እንዲፈጥሩ እንዲሰሩና እንዲያሰሩ በር ይከፍታል፣ ያበረታታል። እንደ ሀገርም መንግስትና በስሩ የሚገኙ ፖሊስና የጸጥታ አካላትም የፍትህ አካላትና እንደ የኢትዮጵያ የሃይማኖት ተቋማት ጉባኤ ያሉ ባለድርሻ አካላትም ህጋዊ ቁብልነትን ያገኙበትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረቶች ለይቶ በማወቅ ወደፊት በቤተ እምነቶችም ይሁን በምእመኖቻቸው መካከል አላስፈላጊው ዝግቦችና ግጭቶች እንዳይፈጠሩ ቅድመ ውቅናን ግንዛቤን እንዲያገኙ ይረዳቸዋል። ጥንታዊ ሐዋርያዊት፣ ኩላዊት፣ ብሔራዊት፣ ዓለም አቀፋዊት የምትባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለማችን ቀደምት ከሚባሉ ቤተእምነቶች አንዷና ግንባር ቀደማ ናት። ከክርስትና አስቀድማም የኦሪትን ስርዓትን ስትፈጽም የነበረች መሆኗን ቅዱሳት መጻሕፍት፣ የታሪክ ድርሳናት፣ ቅርሳቅርሶች ወዘተም ያስረዳሉ። ይህም ሀገራችን ኢትዮጵያን ምድረ ቀደምት ተብላ እንድትጠራ ከሚያስችሏት ታሪካዊ ትስስሮች ውስጥም አንዱ ነው። የመስቀል በዓል የጣ ጣኦት በዓል ነው ያለው ግለሰብ ፍርድ ቤት በነጻዋስ ማሰናበቱ ተገለጸ። በደቡብ ኢትዮጵያ ክልላዊ መንግስት ወላይታ ዞን ኪዳዮ ዲዳዬ ወረዳ አቶ መርክነ ማጆ የተባለ ግለሰብ ሰኞ መስከረም አምስት ቀን 2017 ዓ.ም በግል የፌስቡክ ገጻቸው ላይ የመስቀል በዓል እንግዲያውስ እስከ ተነሳ ድረስ እንነጋገርበት በማለት የመስቀል በዓልን ከጣኦት አምልኮ ጋር አገናኝተው የጥላቻ ንግግር በመጻፋቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ስር ክስ መስርቶ የቅድስት ቤተ ክርስቲያንን መብት ለማስከበር ግለሰቡን በግጥላ ስር እንዲቆይ በማድረግ እንቅስቃሴ ሲደረግ ቆይቷል። ግለሰቡም በዋስትና ተለቆ በውጭ ሆኖ ክሱን ሲከታተል የቆየ ሲሆን መጋቢት 30 ቀን 2017 ዓ.ም የወረዳው ፍርድ ቤት በዋለው ችሎትም ተከሳሹን በነጻ ማሰናበቱን በመግለጹ ሀገረ ስብከቱ የሰውና የሰነድ ማስረጃ አቅርበን ሳለ የቅድስት ቤተ ክርስቲያን መብት አልተከበረም፣ ሉዓላዊነቷም ተደፍሯል በማለት ይግባኝ ማለቱን ሰራዊቱን የአገረ ስብከቱ ዋና ስራ አስኪያጅ መላከ ሰላም ቦክቻ ኢንጋ ለተዋሕዶ ሚዲያ ማዕከል አሳውቀዋል። ክቡር ስራ አስኪያጁ አክለውም ግለሰቡ የመስቀል በዓል በብዙ አቅጣጫ ከጣዖት አምልኮ ጋር አያይዘው የሚጠቀሙ ግለሰቦች ስላሉ ለቤተ ክርስቲያን አደገኛ ስለሆነ በዚህ በዓል እግዚአብሔር አይደለም የሚከብረው ያሉና ገና ከመነሻው የጣዖት አምልኮ የተካተተበት ነው በማለትም በታሪክም በመጽሐፍም ያለውን ማስረጃ የሌለ አድርገው ቅድስት ቤተ ክርስቲያን የማታስተምረውን እንደምታስተምር የማትቀበል እንደምትቀበል አድርገው የጥላቻና የተሳሳተ ንግግር በማህበራዊ ገጻቸው ያስተላለፉ ሲሆን ግንንም በምሳሌ ብለው ሲያስረዱ እንደሚሉትም ንግስት ሌኒ መስቀሉን በእሳት ጭስ ተመርታ ካገኘች በኋላ የምስጋና ጭስ ላስገኝላት አካል አቅርባለች በማለት ለጭሱ የሚያመልኩ አሉና በማለትም ከእውነት የራቀ የተሳሳተ መረዳታቸውን በአደባባይ አስተላልፈው ሳለ የወረዳው ፍርድ ቤት በነጻ በመልቀቁ ቅሬታዋን ቅድስት ቤተክርስቲያን የገለጸች ሲሆን መንግስት በልዩ ትኩረት ሊከታተለው እንደሚገባ ያስገነዘበ ዘብን በቀጣይ ፍትህ እንደምናገኝ በልበ ሙሉነት እየተማመንን ለዞኑ ከፍተኛ ፍርድ ቤት ይግባኝ የተጠየቀ መሆኑን እየገለጽን በማለትም አያይዘውም የጎጆ ቅዱስ ጊዮርጊስ ይዞታም ከዚህ ወረዳ በይግባኝ ለዞኑ ከፍተኛ ፍርድ ቤት ቀርቦ ውሳኔ ማግኘቱም ይታወሳልም ብለዋል። ከግለሰቡ አስፈራርተው ጥፍጥፍ ወርቅ ወስደዋል የተባሉ ተከሳሾች እስካያ አመት ጽኑ እስራት ተቀጡ። ከግለሰቡ አስፈራርተው ጥፍጥፍ ወርቅ ወስደዋል የተባሉ ተከሳሾች እስካያ ዓመት በሚደርስ ጽኑ እስራት የተቀጡ ሲሆን የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ፣ አንደኛ የሙስና ጉዳዮች ወንጀል ችሎት የግራ ቀኙን ማስረጃ መርምሮ የቅጣት ውሳኔውን አሳልፏል። የቅጣት ውሳኔ የተወሰነባቸው ተከሳሾችም አንደኛ ተከሳሽ የቀድሞ የአዲስ አበባ ከተማ የሰላምና ጸጥታ ዘርፍ አባልና የቀድሞ ወታደር የነበረው ሻለቃ ጸጋ ያይሉ፣ ሁለተኛ ደበበ ገመዳ፣ ሶስተኛ ሰናይት ብራኑና አራተኛ አለማየሁ ደንቀም ናቸው። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቤ ሕግ በ2015 የሶስት አመት ምረት መጨረሻ በተከሳሾቹ ባቀረበው ዝርዝር ክስ ላይ እንደተመለከተው ተከሳሾቹ በካቲት 21 ቀን 2015 ዓ.ም የግል ተበዳይ ከትግራይ ይዞት የመጣውን 1611 ግራም ጥፍጥፍ ወርቅን ለማሰራት ወደ ፒያሳ ከሶስተኛ ተከሳሽ ጋር አብረው ሲጓዙ ወርቁን እንዲወስዱበት ለማድረግ ሶስተኛ ተከሳሽ ከአንደኛ ሁለተኛና አራተኛ ተከሳሽ ጋር መስማማቷን ተጠቅሷል። በስምምነታቸው መሰረት ሶስተኛ ተከሳሽ ካተና ተብሎ ወደሚጠራው ምግብ ቤት ምሳንብላ ምሳን ብላ በማለት የግል ተበዳይን ወደ ምግብ ቤቱ በመውሰድም ምግብ ቤት እንደደረሱ አንደኛ ተከሳሽ የወታደር ልብስ በመልበስም ራሱን ወታደርና የጸጥታ አካል አስመስሎ የግል ተበዳይ ወደ ነበረበት ተሽከርካሪ በመቅረብም ተበዳይ ተቀምጦበት ወደ ነበረው የሾፌር ወንበር እንዲወርድና ኋላም እንዲቀመጥ ካደረገው በኋላ ራሱ ተከሳሹ ወደ መኪናው ገብቶ ገቢና ከተቀመጠ በኋላ መኪናው በህገወጥ መንገድ ሀገር ውስጥ የገባ ነው በማለትና መኪናውን በጂፒኤስም እየተከታተሉት መሆኑን በመግለጽ ናው ይታሰራል በማለት እንዳስፈራራው በክሱ ዝርዝር ላይ ተጠቅሷል። ሁለተኛ ተከሳሽ ደግሞ የመኪናው የዋላ በር ላይ ገብቶ በመቀመጥና ሽጉጥ አውጥቶ የግል ተበዳይ ጭንቅላት ላይ በመደቀን የግል ተበዳይ ይዞት የነበረውን 10 ሚሊዮን ብር የሚገመት 1611 ግራም ጥፍጥፍ ወርቅ ነጥቆ መውሰዱን በክሱም ተመላክቷል። ወርቁን ከነጠቁት በኋላ ተበዳዩን ከመኪናው በማስወረድም በሶስተኛ ተከሳሽ አሽከርካሪነት ጥፍጥፍ ወርቁን ይዘውትም በርቀት ሆኖ ሲጠብቃቸው ከነበረ ከአራተኛ ተከሳሽ ጋር በመሆን ወርቁን ፒያሳ አካባቢ በመውሰድም ሕጋዊ ንግድ ፈቃድ ለሌለው ነጋዴ በ3 ቢሊዮን በመሸጥና ገንዘቡን በተለያየ መጠን በመከፋፈልም ለግል ጥቅም አውለዋል በማለትም አቃቤ ሕግ ክስ አቅርቦባቸዋል። በዚህ መልኩ የቀረበባቸውን ክስ ዝርዝር ተከሳሾች በወቅቱ መደበኛ ችሎት ዝግ ስለነበረ በተረኛ ችሎት ቀርበው ክሱ ከደረሳቸው በኋላ የክስ ዝርዝሩን በችሎት በንባብ ተሰምቶም ነበር። ከዚህም በኋላ ተከሳሾች በክሱ ላይ የተጠቀሰውን የወንጀል ወታደር ድርጊቱን አለመፈጸማቸውን ጠቅሰው የተሰጡትን የእምነት ክደት ቃል ተከትሎ አቃቢ ህግን የግል ተበዳይን ጨምሮ ምስክሮችን አቅርቦ ማሰምቶ ነበር። ፍርድ ቤቱ የአቃቤ ህግን ማስረጃ መርምሮ ተከሳሾቹ እንዲከላከሉ ብይን የሰጠ ቢሆንም ተከሳሾቹ የአቃቤ ህግ ማስረጃን ማስተባበል አለመቻላቸውን ጠቅሶ የጥፋተኝነት ፍርድ ተሰጥቶባቸዋል። በዚህም በተለይም አንደኛ፣ ሁለተኛና ሶስተኛ ተከሳሾች በአንደኛ ክስ ማለትም በወንጀል ህግ አንቀጽ 670 በወንብድና ወንጀልና በሁለተኛ ክስ በወንጀል የተገኘ ገንዘብ ወይም ንብረት ህግ ያስመስሎ ማቅረብ ማለትም በአዋጅ ቁጥር 780 ዝባር 2005 አንቀጽ 29 ንኡስ ቁጥር 1 ስር ጥፋተኛ የተባሉ ሲሆን አራተኛ ተከሳሽ ግን በሁለተኛ ክስ ብቻ በአዋጅ ቁጥር 780 ዝባር 2005 አንቀጽ 29 ንኡስ ቁጥር 1 ስር በወንጀል የተገኘ ገንዘብ ወይም ንብረት ህግ ያስመስሎ በማቅረብ ጥፋተኛ ተብሏል። ከዚህ በኋላ ፍርድ ቤቱ አጠቃላይ የግራ ቀኝ የቅጣት አስተያየትን በመመርመርና በመያዝም አንደኛ ሁለተኛና ሶስተኛ ተከሳሽ ተከሳሾች እያንዳንዳቸው በ20 ዓመት ጽኑ እስራት እና በ30 ሺ ብር የገንዘብ መቀጮ እንዲቀጡም ወስኗል። አራተኛ ተከሳሽ ደግሞ በሁለተኛ ክስ ብቻ በ6 ዓመት ጽኑ እስራት እና በ3 ሺ ብር የገንዘብ መቀጮ እንዲቀጣም ነው የወሰነበት። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።